ከእኛ አንዱ ሙሉ የደም ስስ ሲያደርግ የሚታይ ቃል የሚባል መክል ነው። መችር በቀላሉ የሚባል የሚሰፍር ቃል የሚሆነው የኮርፖስኩላር መጠን ነው። በመሠረቱ ምን አይነት የደም እጥረት እንደምትያዝ ያሳያል። ለሐኪም ወይም ለሐኪም የደም እጥረት እንደምትኖርህ እና ምን አይነት የደም እጥረት እንደምትኖርህ ማስታወቅ ይረዳል። ለምሳሌ ከመኪር ከፍተኛ ከሆነ ማለት የቪታሚን በአስራ ሁለት ወይም የፎሊክ አሲድ እጥረት እንደምትኖርህ ማለት ነው። በሌላ በኩል ዝቅተኛ ያለ መችብ የተለመደ የብረት እጥረት የደም እጥረት ወይም አንዳንድ ጊዜ እንኳ ታላሴሚያ እንደምትኖርህ ያመለክታል። በጥቂት ጊዜያት ውስጥ መችብ የአጥንት ጅማት ካንሰር ያሉ ከባድ በሽታዎችን እንደሚያመለክት ሊሆን ይችላል፣ እንደ ማይሎዲስፕላስቲክ ሲንድሮም። መችሪ ለሐኪሙ የደም እጥረት አይነትን ለመለየትና በአንዳንድ ሁኔታዎች የደም ካንሰር እንደምትኖርህ ለማስታወቅ አስፈላጊ ነው።